ጣውንቴ ምን ማለት ነው? የእሱ አባል የኔ ባል ነበረ። እጅግ በጣም በጣም ደስተኞች ነበርን። ቆንጆ ቆይታ አሳልፈናል። ነገ ነው ነገ ነው ስላለ ነገ በቢ አንናገር። እኔም እኮ በቃ እዚሁ እንትን ማለት አሁን ያው ዓይኔ ላይም እንዳየኸው እንትን ለአቅመ አዳም ደርሼያለሁ። ያው አሁን ማልዋት ትችላለህ። እና ምንድነው የምለፈለፈው እኔ አይና አፋርኩ ብዙ ማውራት አልችልም ግን እች ጠጋ ጠጋ እቃ ለማንሳት ነው። እና ሚስት እየፈለጉ በፍለጋ ንፈለጊ አይደለም ግን ሊኖር ምን ችግር አለው? ማለቴ ምንድን ነው የሚባለው? ወይኔ ይቆማል፣ እንደ ዐይነ አንተ ይቆማል። አልገባኝም ደግሞ ስትመጣ በትክክል አውርታታ አታውቅም። በዛ ምክንያት አይኔ የጉርምስና ምልክት ነው። አይኔ እባክህ፣ የጉርምስና ምልክት አንተ። በጣም በቃ ገርሞኛል እኮ በቃ ጺሜ ከመቼ ዋደገ ምናምን ብዬ ስጠብቅ በጉርምስና በዚህ በኩል አድግሀል ብሎ በጉርምስና ስና መልካት አይቶኛል። አሁን እንደፈለኩኝ በቃ አሁን ከዚህ በኋላ ማየት እችላለሁ። በፊት ሳያችሁ ምናምን ቺፍ አንተ ህፃን አይደለህ እንዴ ምናምን እንትሙን ሴቶች ሁሉ። አሁን ስራ አጥያለሁ ይሄም እየተጫወተልና ነው

እድኑ አይላንዱ አለ አለ አይላንዱን ያዘውና፣ ማለቴ አሁን በዚህ ሙቀት እንደዚህ ሙቀቱ ገድሎኛል እያልኩ አሁን እንደዚህ ይጨክናለ። እኛ ኢትዮጵያኖች መረዳዳት፣ መደጋገፍ ባህላችን ነበረ። እንዲሁ መጨካከል እንግዳ ነኝ። በዛ ላይ እንግዳ አክባሪዎች ነን። ደግሞ ከመጣው ገና ሁለት ቀን ሶስት ቀኔ አራተኛ ቀን እንኳን ቢሆንሽ አሁን አንተ ኢትዮጵያዊ ነት አንጀትን ለመብላት ፈልጌ እኮ አይደል? ወንድ ጫማ ጫማ አስጠኝ፣ በስሊፐር ልውጣ እንዴ? ጫማ ጫማ አስጠኝ ያላ፣ እኔ በስሊፐር ነው። አረ እኔ በዚህ ሙቀት ጫማ ልብስ መምጣስኝ ወንድሜው፣ በቃ አታልቅስ፣ በቃ ችግር የለም። አዘንቅልኝ ዜኒናት አዘለልኝ፣ ስልክ እዚህ ውስጥ። አረ እደውልላቸው ቢኒ ሚኒያም ወይ፣ ሰዎች በጣም ነው ወዳችሁ። መልካም ጊዜ የሆነላችሁ ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። አንድ ሚሊየን ፎሎወር እኮ ምገባ ልጅ ነበርኩኝ። እንግዲህ ያው ሂስድ በዛ በየጊዜው ይዘጋል። 300 ሺህ ያኔ አንድ 300 ሺህ ምናምን ምንም ማድረግ አይቻልም። ግን አሁንም አንድ ሚሊየን በቅርቡ እንገባለን። እወዳችኋለሁ። ባባይ ፎሎ እያደረጋችሁ

አግብታ አላገባም አግብታ አላገባም።